ምን ይመሰለ? ብፈልግ ማያሚ፣ ብፈልግ ቨርጂኒያ ቤች፣ ብፈልግ አባቱ ይዘኛል። እኔ ነውን ማንም ይዘኝ እኮ የለም። ጨላ ብቻ ነው የሚያስፈልገኝ። እኔ ኦን የሚያረገኝ የለ፣ ኦፍ የሚያረገኝ የለ። አንቺ ግን ይህ ገንገበት ባልሽን ስትለምኝ፣ ቀጠሮ ስታስጁ በዚህኛው ዓመት አይሆንም በሚቀጥለው ዓመት ይሄ ፕላኔ አደለም ያኛው ፕላኔ ነው። ጥሩ ባል ሊኖራችሁ ይችላል። ጭቅጭቅ ያለበት ቤት ነው እኔ እየተናገርኩ ያለው ጥሩ ሜሪጅ ላላችሁ ሰዎች ጋድ ብለስ ይር ፋሚሊ። ይሄ ገንገበት የሆነ ላይፍ የምትኖሩ ሰዎች ግን አባሪው አባሪው ሰገጤ የምትይኝ ልጅ ወይዘሪት ዘሪት እመክርሻለሁ። ማዳመጥ አለብሽ ግዴታሽ እትሜ ሄጃ የለሽም። እየሰደብኩሽ እየመከርኩሽ ህይወትን አብረን ተጋግዘን ነው የምንመራት። ለሴት እንደዚህ ነው። ብዙ ሴቶቹ አሁን ይስቃሉ። ትክክል ነገር ነው እያወራሁት ያለው። ይሄ ነው እኮ ስለሚደብቁት እኮ ነው። ይደብቁታል። አንተም ራስ አባራት ሴት ካለች አባራት ብያለሁ እኮ። ለወንዱም እኮ ነው፣ ለሴቱ ብቻ እኮ አላልኩም። ባይ ዘ ዌይ እኔ ሳይዳልዝም ሳወራ ሳይዳልዝም ይሄ ሲታ የምትባለውን አንቧት አንባት የምትለውን ባሏን ጊዜ እንደዚህ ነው። ይኸውልሽ ምግብ ሰርቼ ሳቀርብለት ማምዬ ሽንት ቤት ገብቶ ዱክ ይላል፣ ሀያ አራት ሰዓት። አሉ አሉ እኮ ጋዜጣ እያነበኩ ነው የሚልም ጋዜጣ እያነበኩ ነው ማርያም። ሴቶቹ ግን እንደዚህ አይገጥማችሁም? ምግብ ስታቀርቡ፣ አንቺ እኮ ጉርስርስ ታደርገሽ፣ ሁለተኛ ቡና ላይ ደርሰሽ ቀዳሹ እንዲህ ይልሻል መተው ልክ ሁለተኛው ላይ ኮ ልታነሹው ሲኒውን ስደርስ ቀዳሹ፣ ደሜን ሚያፈላኝ ሰው፣ ልክ ምግብ ስታቀርቢ የሚያንጓተትብኝ ሰው ማርያም። እናቴ ራሱ አትወድም። ወንድሞቼ አሁን ምግብ አንድ ላይ ልንበላ ስንል ወይ አንድ ወንድሜ ስልክ ይዞ ይወጣል፣ ወይ አንደኛው ደግሞ የሆነ ነገር ሊያስተካክል ይነሳል። እንዴ እናንተ ጤነኛ ናችሁ እንዴ ትላለች እናቴ ራሱ ምግብ ሲቀርብ ሪስፔክት አድርጋችሁ በተለይ ሚስቶቻችሁ ምግብና ቡና ሲያቀርቡላችሁ ሪስፔክት አድርጋችሁ መቅረብ አለባችሁ አንዳንዱ እያከ ከመስታወት ላይ ይቆማል በዛ ሰዓት ማከክ ባለበት ሰዓት አያክም ምግብ ሲቀርብ የሚያክ ሰው አለ ባሪያ ምን ዘሴም ሄር የዛኔ ቆይ ሴቶቹ ልምከራችሁ ማ አንዴ ቆይ የዛኔ የውልሽ ትጠሪዋለሽ አንዴ ትጠሪዋለሽ ገና ሳታቀርብ ሬዲ ላደረገው ነው ብለሽ ትጠርባለሽ። ሁለተኛ ሊቀርብ ነው ትባለሽ። ሶስተኛ እየመጣው ነው ይላል። አልመጣም እኮ የደረሰ መስሎ አፕስቴር ላይ እንደው ዛ ደረጃውን ስትወርድ ምናለ እንቅፋት ቢጥል እንዲ አንዳንዴ። ከዛ ልክ ሶስተኛው እንደዛ ሲያደርግብሽ፣ ግማሽ እንጀራ ነው መቼም ጠዋት ላይ ፍርፍር ነው የምታቀርበው። ቀስቴና ግማሽ እንጀራሽን ቀረብ እዛ ላይ አንድ ሶስት አራት ስፑን ታደረጊና ድፍቅ አርገሽ ጎርስ ታደረጊና ዝም ብለሽ ተጠብጫለሽ። በሚመጣበት ሰዓት እስከሚመጣ እኮ ቡናሽንም ከሆነ አንደኛውን ቅድት ታርገሽ አያውቅም። ይህን ጉልፋቶ ስራ አድግ ሞታል ወርታች ገና እስከሚወርድ ድረስ አጎርባን ጥጥት ታደረጊና፣ ሁለተኛውን ጥብቅ ለራስሽ ጎርስ ታርገሽ መጠበቅ። ከዛ መጥጦ ተገር ቤቢ ቀረበል ሌትሻል ፀጉሩን እየነካከ እያለ ነው ይመጣ ሲመጣ ቀረበ ሲልሽ፣ አዎ ቀረበ ነው አስጠበቀኝ እኮ ትያለሽ። አውቀሽ እኮ አስጠበቀኝ እኮ። ከዚህ በኋላ እንግዲህ አላቀርብም እንደዚህ የምታስጠብቀኝ ከሆነ ምንም። ቀረብ ብለሽ አብረሽ ድፍቅ አለሽ ጉርስ ዳሴ። እንደዚህ ነው ማድረግ ያለባችሁ። ሞኞች ሞኞች እኮ ናቸው እናንተ ምስኪኖች። የዋ የዋ ሴት ባይዘ ወይ። እንደዚህ የምታደረግ ሴት ሪስፔክት አትደረግም፣ አትወደድም። ጋይስ መጀመሪያ ራሳችሁን ውደዱ። እኔ የምመክራችሁን ስሙ። ማርያምን ሁም ትናንትና እኔ ሰርጉ ላይ ለራሷ ሳትጎርስ እሱን ታጎርሰዋለች። ወደኔ ራሴ ከእጇ ቀምቼ ለራሷ ባጎርሳት ደስታዬ ነው። እሱ እየለበለበ ጠጁን፣ እሷ ቁጭ ብላለች። እህት ዓለም የመጣነው ተስካር አይደለም፣ ሰርግን የመጣን ቅድት አርጊና፣ ለክፉም ለደጉም ትንሽ ቀዳ አድርገሽ ቀምስ አድርጊ። አልኳት እኮ ስላት፣ አረ ተግደረደረች። አዎ ስሰጣት ልክ ሶስት ላይ ራሷ መቅዳት ጀመረች። ደሴት እንደዚህ ነው። ትንሽ ፊት ስንሰጠን እኛ ወደ ላይ ነው የምንሄደው። ድፍረት ነው እንጂ እያማራችሁ ሁሉም ማትጠጡ አላችሁ። እሱ እየጠጣ አንችን ስነ ስርዓት ያዥ ሚል ወንድ አለ። ማረምን ራሳቸው እንጂ እያደረጉ እናንተ እንዳትጠጡ የሚቆጣጠራችሁ ሰዎች አሉ። እኒያሁን ሰልፊሽ ነው የሚመስሉኝ እንደነዚ አይነት ሰዎች። እኔ ትክክለኛ አባል የሚያደርገውን ነገር አድርጌ የሚልሽ ነው። በዚህ ሰዓት በቃ ሴት ልጅ ስጠጣ ወይ የሆነ ነገር ስታደርግ ወይ እንጆይ ስታደርግ ገደብ ሊኖራት ይችላል፣ ሊሚት ሊኖራት ይችላል፣ ባውንደሪ ሊኖራት ይችላል እንጂ ዋይናት አንተ የምታደርገውን ነገር እሷ እንዳታረግ የምትከለክሏት እሱ የሚያደርገውን ነገር አድርጌ አንቺ ካላደርግሽ አላደርግም ይላል አንዳንድ ወንድ እኮ ደስ ማርያም፣ ደስ ይላል አንቺ ካልበላሽ አልበላም ይላል አንዳንድ አሉ እኮ እንደዚህ ቢሉ መስኪኖች። አረ ወደኩ አሉ እንደዚህ ቢሉ። አንዳንዱ ደግሞ ጠርቅ አርጎ ይበላና ጀምሽ ይፈለት ታክታክ ከሚያረጋል ጠርቅ አርጎ በርቶ ጭራሽ ብረት ድስቱን ውሃ ሞልቶ የሚጠብቅሻለን፣ ውሃ ሞልቶ የሚጠብቅሻለን ሲልታ ተረክ ያልኩ ያበልተ ሙ ይጠብቃለ። አንዳንዱ ደግሞ በኋላ በላለው እንዳይነሳ ሚላለ ጠረጴዛ ላይ በልቶ እኮ ነው ምሳውን በልቶ ቁርሱን በልቶ እራቱንም በልቷል። ልክ ወደ አልጋው ሊሄድ ሲልም ለሊት ሊርበኝ ይችላል ብሎ የሚያስብ ወንድ ደግሞ አለ። ሌሊት ላይ ሌሊት ላይ እንዳይነሳ በኋላ በላለው ሚላለ ደግሞ አንዳንድ እኔ እኮ እንደ ወንዶች ጎበዝ ሊ አይቻላቅ ዘንድሮ ወንዶችማ ጀግና ናቸው እኮ። ኧረ ስማ፣ ለምግብ ፈርመው የገቡ ነው የሚመስልኝ። ለምግብ ሰው? ለኳስ ነው ፈርሞ የሚገባ። ላይክ ለክለብ ተገዝቶ ሊጫወት ይገባላል። ለምግብ ፈርመው የገቡ ወንዶች አሉ ሲል እኔ ባይዘዌ የሚበላ ወንድ ደስ ይለኛል። የምር የምር የሚበላ ወንድ ደስ ይለኛል። ይሄ እንደ ችቅር ፍፍ የሚል ወንድ አልወድም። ግን ደግሞ በጣም ኬሻ የሚሆን ወንድ አልወድም። ኬሻ ኬሻ ሆ ብጠቀጥቁት ብጠቀጥቁት ሲጥያል እንደ አርማታ እዛው ላይ አንዳንድ ወንድ እኮ አርማታ በሉት በምግብ አርማታውን ልሾ ስትለስኑት ሰማት ጣር ለሚል እንደ ስፖንጅ ሲበሉ ልክ እንደዚ አይነት ወንድ አለ አርማታ የሆነ ወንድ አንዳንድ ሰው ሲበላ እኮ ህይወት እንዲያስጠላችሁ ይሆናል። እዛው አስቀምጡት። በኋላ ይርበኝ ይሆናል ሚላል። ወይኔ አምላኬ ወይ ሴታ ምትለውን ስሟት፣ በስተት ምግቡ ከተነሳ ቃኑ ሙሉ ሪሲል ነው ሚውል። ወይኔ ባል ትላችኋለች። አላለ እናምናለን፣ እናምናለን። እኔ ደግነቱ ወዳሞ እንዳጋጥሞኝ አያውቅም በሕይወቴ ደግነቱ፣ ያው ኔ ማንኮሽኩሼ ስለማቀርብ ነው መሰለኝ ወዳሞ አጋጥሞኝ አያውቅም። እኔ የበጉን እንኳን ብትከፍሉ ጨዋታ ሞቅ ደመቅ ይላል። ጭራሽ ባልትና በርበሬ እና ሽሮ ለማስተዋወቅ እና እኔ ምን አገባኝ። ወይዘሪት ብታዘጋጅ ባታዘጋጅ ከኛው በላይ ሙያ ደግሞ ደግሞ በርበሬ ደቁሶ ለማቅረብ ደሜን አታፊዩ አሁን ደሞ በርበሬ ፈጥፍጦ ለማቅረብ ቀጣዩ በግበኔ ነው። ጉድ ኒውስ እንደስብሽ ጉድኒ የት ነው ወዴት? ወዴት ወዴት በጋር ጋጁ ልታስወጡኝ ነው? ቆንጆ ነገር ነሽ። ለባል ያለው ማነ ወንድና ሴት ጥያቄን ለማማላስ ሞዛዛ ይለኛል። ደሞ አንዱ እንዴት እንደማወደሽ አላቤቱ ወንድ ነኝ። ሆይ ቆማት ቆማት መልክ ከለር ስራ የለሽም? ይህን ዘጠኝ መቶ ሰው ተሸክሜ እያየሽኝ ስራ የለሽም ትይኛለሽ? አንቺ ካልተማሩት ሰው ነሽ አንቺ ነሽ። አሁን እኔ እንደ በግ ኖሪ ተበይ እንደ ምንድን ነው ምኖረው? ይሄ ለአንቺ ነው። አሁን ዘጠኝ መቶ ሰው ተሸክሜ በዚህ ሌሊት ስራ የለሽም ትይኛለሽ። እንደው ምን አይነት ጥርምጥምጥ ነሽ! ግን ይሄ ሁሉ ሰው እኮ ህይወት የሰለቸው ነው። ከኔ ጋር ቁጭ ህይወት ደብቼ ልጣላት፣ ደብቼ ልጣላት። እንደዚህ ስታስለፈልፉኝ ትውላላችሁ። አሁን ወዴን እየቦረቦረው ነው? ሻወሮ ስጄ እግሬ ሰቅዬ ቁጭ ያልኩት ሴትዮ አሁን ወዴን እየቦረቦረው ነው? ከዱለቱ ልብላ? ቀይወጥ እንኳን ይከብዳል በዚህ ሰዓት። ከቅቅሉ ልብላ ወይስ? እኔ ደግሞ አለመደብኝ ፈረንጅ ምግብ ይላል አባቴ። ሴሪያል ሲጠራው አባቴ የፈረንጅ ምግብ ይላል። እኔ ከምግብም አልቆጥሮ እኮ ሴሪያል። እኔ ሴራል የሚበሉ ሰዎች ግን ማርያምን፣ ወወወወ እንደው ምን አይነት አንጀታችሁ ለምግብ ቢቆለፍ ነው። ግን እኔ አንድ ቀን ካፌ ከትቸው እንደማላክ ታውቃላችሁ። እንደ እንደው ተሳስቼ ለልጆቼ ስሰጣቸው እንደው የሆነች ነገር ማሚ ፕሊስ ሲሉኝ ምግብ ምግብም አይለኝም ምን እንዴት እንደሚበሉት እኮ ቀሪቺ እመጣለሁ። እኔ ፍቅር እመጣለሁ እመጣለሁ። አለያ ደግሞ ዳቦውን ሁለቱን ላደራርበውና በሙዝ ወይ በአቮካዶ ልብለው። እንዴ አሁን አንዷ ሴት ብትገልጸው ይሄን አጀስ ላይክ ብሬድ አድርጌ አቮካዶ ምናምን እያሉ እንደሚቀብጡት ነው እንዳወራ የፈለጋችሁ። አረ እኔ ሙዙን አርጌ ነው የምቀረድደው። ሙዙን አርጌ ነው ምቀረድደው። ምን አባቱና አንዳንድ ሆን አይ ጀስት ኢት ሚ ድብድክም አለ እኮ ሲታይ ኔማር እንደዚህ ሳስለፋ ደስ እኮ ነኝ። አያ ግን ሙሉ ያንተ ህይወት እንደሆንኩ አወኩ። አሁን ይነበብላል ስድስት ጊዜ እንድትጽፍ ያደረጉልህ። አውቄን አንድ ጓደኛ ልኝ ደሜን ያፈላኛል ስንደዋወል ምን እንደሚለኝ ታውቃላችሁ? ሰለቸሽኝ፣ ተነዛንሽ ይለኛል አንዳንዴ አቴንሽን ሳልሰጠው ስቀር አንዳንድ ደግሞ ኮመንቱን ኢግኖር አደረገል። አሁን ስድስት ጊዜ ኮመንቴን አንብልኝ አንብልኝ እያለው ልቤን ጥቅር ያደረገኛል። ላንብለት ማምዬ ማምዬ። እንደ በግ የፈመሰ የለም። ከመብላት አልፎ መዝሙሩ ክሊፕ ተሰርቶለታል እንዴ! ቀላል እኔ ያስኩት ነገር ኮ እኔ ያስኩት ነገር ኮ ጣባ አይልም። በግዬ ማርዬ የማይኖርልን ለምን በጉኝ አልወጣል? በግን አንድ ሰው እንዳይናገርብኝ እኔ

እዚህ ከኃይለኝነቶቹ ልምዛጭ ነው። አትንኮን ብቻ ነው። ፉል ከቨሬጅ ነው። ያኛው ነገር ብትልምዛጭ ነው። ኤቭሪቲንግ አክሰንት ነው። አራዳ ልጅ ጠበስኪ ይቀየራል አክሰንቱ። አንዳንድ ወደዚህ እኛ ጎን ደግሞ ቀ አት ዋናሸት ከዋና እየከበደ መጣ እኮ ዘንድሮ ጥሩ ገፊ ያስፈልገዋል ይህ ነገር። እና ጋይስ ምንድን ነው ልላችሁ የፈለኩት ሁሉም ነገር ዘጭ ነው። የት ሀገር ልጅ ነሽ? ናይ ጎንደር ጎንደር አላ ብትስጠይቆኝ ስመልስ ሌላ አገር ልጅ ነኝ ስትሉኝ ደስ ነው የሚለኝ። እረ አክሰንቱም ያምርብሻል። ወደ አዲትን ይላል ላውጋውዬ ማርዬ። አሁ ያው እንግዲህ እንደ ቢሉት እንግዲህ አንዳንዶቹ ችኮቹ እና ብለስኝ ያልገባኝም ወዴ ቦረቦራችሁት። ቆይ ቆይ ቆይ ቆይ አንዴ መነሳት አለ። እነ ገብታችሁ ትጥላችሁኝ ነበር ተቀርጠን አለቅና ብሏል አባቴ፣ እንዴ ተደኮ አይመስልም ይሄ ነገር፣ በግ ቢበላ ነው ይሄ ነገር ያዘበዘበው አባቴ። ያ ያ በዛ ላይ ደግሞ የኢትዮጵያ እንጀራ የኢትዮጵያ እንጀራ መሆን አለበት። የኢትዮጵያ እንጀራ አንዳንዱ ውሃ ሊገዛም የለው እንኳን ይህን በሁለት መቶ ሀምሳ ብር በየቱ ዊክሱ እያመጡ ሊበሉ አይጎራ ይላሉ ደግሞ እኮ ስትነግሯቸው ጉራ አይደለም፣ እየኖር ነው። እኛ እያሳየናችሁ ያለ ወደዳችሁም ጠላችሁም ካልተበላ አናምርም ጋይስ። በልቶ ያደገና በልቶ ያደረ ፊት ያስታውቃል፣ ወዙ ያስታውቃል። ይህ ሁሉ ሰው ግን ሪኩዌስት የላከው ምን ለመሆን ነው? ወይ አምላኬ ሆይ፣ ወይ አምላኬ ሆይ፣ ወይ አምላኬ ሆይ ሰው ወድሽ አላቤቱ የኔ ፍቅር እኔ ባይ ዘዌይ ለምን እንደሆነ እንደ ሌላ ቤት እየመሰላችሁ ነው መሰል እዚህ ቤት እዚህ ቤት እኮ ኮመንት አይነበብም ጋይስ አመቦስ ቤቢ እንደ ማንም ለአጫ እንደዚህ ስግጥ ጥብዬ ኮመንት እንደ አንዳንዴ ሲደብረኝ ነው ማነብልሽ ረገጣ ሲያምረኝ አሁን ደግሞ አላማረኝም ወደ ሌላኛው ሩሜ ደግሞ ልውሰድሽ አንቺ ሰገጥ ስግጥ ግጥ ግጥ መኝታ ቤት ሳልዘጋ ነው እንደ ወደ ሌላ ሩሜ ሄድኩት ካልፈለኩ እኮ አላነብም። ምን ረድፍ እንጭር ፊት እና ኦነር እና ከስተምር መሆናችሁ በምን ሊታወቅ ነው ጋይስ? ጋይ ኤቭሪዴይ ላነብነው እንዴ ኮመንታችሁ። አበቡ ይበሉ፣ ምን አባታቸው ከሞሰብ ጋር ያድሩ። ምትሳደብ ሌሎቻችሁማ እንደ ፈን እኮ እያያችሁት ነው። ከሞሰብ ጋር የምታደርሱት እኮ የምታስቸግረኝ። አሁን እኔ ስድቡስ፣ አበዱ፣ ይበዱ ያምዱ ነው ደስ የሚሉኝ። እኔ እሪ ሲሉ ውስጤ ነው። ማለምን ነው ምልት ሲያምዱ ነው ደስ የሚለኝ። እኔ ካላበዱ ደስ አይለኝም። ማለትም እንደዚህ በቃ ሲንጫጩ ሲንጫጩ ደስ ይለኛል። ሴቶቹ በተለይ ኮንፊደንስ ያላት ሴታቸውም? በዚህ ሌሊት ቅቅን መምረጥ የለብሽም ያለሽውን መብላት ነው። ቆንጆ ምግብ ከሆነ ሌሊት ጠዋት ማን ነው ደግሞ የነገረው? ይምን ማን ነው ህግ ያወጣለት?

አፍልቼ ቆይ በማርለጠጥ ፍርሳን ጂቢ ጠጭ። እኔም ፊልተሩ ሴት ሴታፕ ያደረገዋል። አፍንጫሽን ሴታፕ ያደረገዋል። እኔ ግን እንደዚህ ስትጠጋ ታያታለሽ። ያችን ጥቁር ይሉሽ ይታይሻል። እች ጥቁር ትታይሻለች። እነዚህ ይታይሻል። እነዚህ እነዚህ ፊልተር ፊልተር ሳደርግ ቆይ ላሳይሽ። ፊልተር ማለት ይህ ነው። አንቺ ገንገበት ፊልተር ማለት ይህ ነው። ያችን ጥቁሯን ታያታልሽ። አሁን አታያት። ፊልተር ይህ ነው። ጀዝባ እኔ ደግሞ ያለ ፊልተር ትታያለሁ ምን አባሽ አስቀናሽ ፊልተር ማለት ይሄ ነው ያቺን ጥቁር ታያታልሽ አታያት እና ፊልተር እና እንትን ለይሽ ደናቁርቴ ፊልተር ኢፌክት እና ፊልተር ደግሞ ለዩ አትለዩም ለዛኮ ነው የምትሰሪውን የጥፍር ሸፕ እንኳን አታቂውም ለዛኮ ነው ሁሌ ማወራችሁ ለስድብ ከመሯሯጥ ለስድብ ከመረረት ኤፌክት እና ፊልተር ላይ ፊልተር ማለት ሁሉ ነገርሽን ሴት አፕ የሚያደርግ ነው። ከንፈርሽን፣ አይንሽን፣ ኤቭሪቲንግ እንደምሽን ምናምንሽን የሆነች ነገር ፊትሽ ላይ ቢኖርም ይታያል። አይለዩማ። ላስተምራቸው። የእኛ ኔ ገጠር ልጅ ነኝ፣ ግን እነግርሻለሁ ማውቀውን ማውቀውን ነገር ማውቀውን የኔን እጅ ቀርጠሽ ሄደሽ ሪኮርድ አድርገሽ ሄደሽ ይሄን የሚመስል ጥፍር የምትይሰት እየወከ ነው። ከኔ ጋር ምን ታወሪ? እስቲ ስለምትሰሩት ጥፍር ነገሩኝ። እስቲ ለምሳሌ ጣፉልኝ እዚህ ላይ በጣም ዘናጭ ሴቶች ትኖራላችሁ፣ ልታውቁ ትችላላችሁ። ሌሎቻችሁ እነ ገንገበት ተሳዳቢዎች ውስ ሲጻፉ ምን ምን አይነት እንትን ነው የምታውቁት? አጥንት እየመጠጥኩ ራሱ ማሚ የኔ ቆንጆ ሚለኝ እኮ እኔ እኮ የኔ ፎንቃ። እንዴት ነው ግን ወንዶች ላይ አሉ ስትበላ ደግሞ ስታስጠለኩ ቢ ዩርሰልፍ ይላል። እዚህ ሀገር እራሳችሁን ሆናችሁ ቀረቡ። አሁን ማን ሞት ሚዲያ ላይ ቀርባችሁ ስትበሉና ቤታችሁን ካሜራ ዘግታችሁ ስትበሉ አንድ አይነት ነው። እኔ ራሴን ነው መሆን፣ ነው መብላት ካለብኝ ማድረግ ያለብኝን ነገር ነው ማድረግ። በጠዋቱ ቡል ያሰቃየሽው ጠዋት ማታ እንደውም አጥንት ጎደለው ላሙቅ እንደሌላ አጥንት